ምንድን ነው የምትይኝ እኔ መስራት አለብኝ እያልኩሽ እኮ ነው እኔ ምንም አላልኩም ቆይ መቼ ነው ለእኔ ጊዜ የምትሰጠኝ እንዴ ሁሌ ስራ ሁሌ ስራ ጠዋት ስራ ሰባትም ከጊዜም በፊት እኮ መስራት ይቀድማል መብላት መጠጣት ምናምን አትበለ እኔ ግን ምን አይነት ነው ምን ማለት ነው አንቺ እርግዝና ምን አይነት ነው ታዲያ ምንድን ነው የምትይኝ እንዴ እኔ አላሳዝንም? እንደ እሺ፣ እኔ ጓደኛዬ የለኝ እዚህ፣ በቅርብ ቤተሰብ የለኝ ከማን ጋር እሺ? እኔ ደበሬ። ጠዋት ትወጣለህ፣ ሰባት ሰዓት ምሳ ትበላለህ፣ ሰባት ሰዓት በልተህ ትወጣለህ፣ እንደገና ከሰዓትም፣ ምሽት ሁለት ሰዓት ትገባለህ። እኔ መቼ ነው ጊዜ የምትሰጠኝ? እርጉሱኝ የህፃን ልጅ ጋር እንደገና እሱን እያያስኩ ድጋሚ ደግሞ ቤት ማጽዳት፣ ልብስ ማጠብ፣ እንጀራ መጋገር፣ እንዴ አሁን ስልችታለኝ። ይሄ ሁሉ ነገር የሚኮነው ግን ሲሰራ ነው አይደል? ሲሰራ ማለት ያ ከስራ ገደል መግባት ይችላል እንዴ? መጀመሪያ ለሴት ጊዜ መቅደም እንዳለበት ማወቅ አለብህ። ሳታገባኝ በፊት ገና በፍቅረኛነት ጊዜያችን ምን ሊሆን ምን ላድርግልሽ፣ ምንድን ነው ምን አሁን የራስሽ ጉዳይ እያልክ እየተውክ መውጣት የራስሽ ጉዳይ እያልክ እየተውክ መውጣት። አልበሳላስ ስሰራ ነው ሁሉም ነገር አሁን የምታያቸው ነገሮች ቢሞል እኮ ስሰራ እኮ ነው። አይገባሽም እንዴ? ታጣ አይገባሽ። ከሰዓት ለእኔ ጊዜ መስጠት አለብህ። ይሄን ምን እኔ እርጉዝ ነኝ እንቅስቃሴ ያስፈልገኛል። ብቻዬን እኔ ጓደኛዬ የለኝ እንደ ጓደኛም እንደ ቤተሰብም እያዩ ያለው ታንተን እኮ ነው እኮ። ምንድን ነው እኔ እኮ ሀሳብሽ ሁሉ እንትን ያለ ነው። ሁሉም ነገር የሚሆኑ ስራ ስራ ነው። እኔ መስራት አለብኝ። በቃ ለአንቺ ወክ ይደርሳል። ማም ምን ማለት ነው ይደርሳል? ባልሽ ቁጥር ወክ መሄድ አለብኝ። ለኔ ጊዜ መስጠት ግዴታ እንደሆነ አታቅም። በፊት ስትለኝ ነበር። ያቃለት አላቅም። በቃ

እኔ ምንም አላረግኩም። ለምን ለምን ከፈለግሽ? ለምን ደምን ባታለቅሽ እንዴ! እኔ እኮ ልጅ አሳዳጊ ነኝ ወክ ባልሽ ቁጥር ምን

ምንድነው ለነሱ ስልክ የሚቀድመው አዎ ና እያሉኝ ነው ስራ እየደወሉልኝ ነው ስራ ነው ወሬ ነው ስራ ላይ ነኝ እኮነ ደግ ጊዜ ኢላ ምን ይወካቱስ ደህ አንቺ ግን ያንቺ እባክህ እንደዚህ ቀርበና እንዴ ለምን የፈለግሽ ነው ለይር ነው ወደ ስራ ልጁን ሲመጣ ማክሰሰሪ ለታውል ይመጣል ከጨዋታ እኔ የቤት ሰራተኛ ነኝ። አሁን እኮ ሳስበው ትዳር ሳይሆን ያለ የሰራተኝነት ነው የተቀጠርኩት። ጠበመሳለሁ፣ ልብስ አጥባለሁ፣ ቁርስ እሰራለሁ። በቃ ስልኩን ተው፣ ስልኩን ተው፣ ስልኩን ተው እና ይኖረኝ እንዳልከሰከሰው ባለ ሄላ

ካሜራ አድርጌያለሁ እዚህ ጋር እያልኩሽ ታስታሉ ሙላቴ ካሜራ ነው

ይቅርታ እሺ አልተሰናበላችሁም በላቸው አልፈልግም የኔ ማርዋ ነው ይቅርታ ይቅርታ ሽ ይቅርታ እሺ ሁለተኛ እሺ ቆይ እስኪ ለነሱ ነው የምሰጠ አሳልፌ እነሱ ምን እንደሚሉ እዛ ይፍረዱ። ይቅርታሽ። እርግዝ ልጅ ምን ያህል ሴንሲቲቭ እንደሆነች አይደለ? የሆነ ቦታ መዝናኛ ልወስዳት እና የምር ግን እንደዚህ ነው። ለፍላጎት ፍቅር የምታለቅሽው ፍላጎት አይደለም። አንተ ነህ። የራስሽ ጉዳይ ካልሰራዋት ወይም ምናምን አድርጌ ንብብርን ያስለቀሰ እሺ፣ ይቅርታ። ይህንንም ባይመልሳ ለሆነ ይቅርታ። ሰላም ባይ ሰላም። ወደ ቤተሰቦች እንዴት ናችሁ? በጣም አናዶኛል። እንግዲህ እርጉዝ የሆናችሁ እናት የሆናችሁ በቤት ውስጥ የምታሳልፎው ወይን ስሜት ትረዱኛላችሁ እና እኔ ደግሞ በአባዬን የምትይዘውም ልጅ ደግሞ እንደ አጋጣሚ የሆነ ነገር እንትን ብላ አስፈቅዳ ያለችን ቆይታ ሳምንቷ በአስራ አምስት ቀን በኋላ ነው ብትመለስ ብቻ ሄደ ያለሁት እና ጠዋት ስራ ሲወጣ ስራሽን ጨራርሽ ስትመጣ ከሰዓት ስመጣ የሆነ ደስ የሚል ቦታ ወስድሻለሁ ብሎ በአባን ራሱ ወስጃለው ማለት ነው። ሌላ ሰው ጋር ያዙልኝ ብዬ ቤተሰብ አለኝ እዚህ ማለት ነው። እህት ያለች እና አሁን እሱ ሌላ ለባብሽ ብለህ ፀውሬን አስተካክዬ ገና ልብስ አልጨረስኩም እና ጠራኝ። ትቼዋለሁ ሲል ነይ ትቼዋለሁ እኮ ነው ያለኝ። ችግር የለውም። እሺ በቃ ውድ ፋሚሊ እንግዲህ በጣም ይቅርታ ብለናል። የዛሬው ፕራንክ እንግዲህ እንደተሳካ ግን ተስፋ አደርጋለሁ። ተሳክቶልኛል ከዚህ በላይ ማልቀሷ ግን ስታለቅስ ግን ትንሽ ከፍቶኛል። የአንጉላስ አስችሎ ጸጣለማይቻል ነው። ቪዲዮችን ከወደዳችሁት እንግዲህ ላይክ እያረጋችሁ ጀምሮልን ሰብስክራይብ አድርጉኝ፣ ሼር አድርጉኝ። እንግዲህ ሚስቴን በዚህ ልክ እንግዲህ ፕራንክ እያረጉ እናንተ ውስጥ